ዶክተር አብዱራህማን ሙሀመድ እባላለሁ በነጃሺ ኬር የጥርስ ሕክምና ክሊኒክ ኢምፕላንቶሎጂስት ነኝ። የማቀርበው ኬዝ እድሜያቸው ወደ ስልሳ አካባቢ የተጠጉ አንድ አባት ናቸው። አጋጣሚ ነጋ ሲመጡ ፊት ለፊት የሁለት ጥርሳቸው በአደጋ ምክንያት ተሰብሮ ነው የመጡት። ስለዚህ እኔ ጋር ከመምጣታቸው በፊት ብዙ ክሊኒኮች ላይ ሄደው ይሄኛው ጥርስ በሰው ሰራሽ ጥርስ ለማስተካት ሲሄዱ፣ የሚፈልጉት ቋሚ ጥርስ ነው የሚፈልጉት። ስለዚህ በትራዲሽናሉ ወይ ወይም ግራና ቀኝ ያሉ ጥርሶች ተሞርደው የሚተከልበትን ቴክኒክ አማራጭ ሊሆን አልቻለም። ለምንድን ነው ያልሆነው? ፒቸሩ ላይ እንደምታዩት ከግራም በኩል ከቀኝም በኩል ያለው የራሳቸው ጥርስ ሳይሆን ሰው ሰራሽ ጥርስ ነው፣ አርቲፊሻል ጥርስ ነው። ስለዚህ አርቲፊሻል ጥርስ ላይ ደግሞ መልሶ ማሰሪያ ማድረግ አይቻልም። ረጅም ዓመት ያገለገሉ ናቸው። አውጥተውም በሌላ መልኩ ረጅም አርቲፊሻል ጥርስ አድርጎ መስራትም የሚቻልበት ሁኔታ አይደለም፣ እና ስለዚህ ብዙ ክሊኒኮች ላይ እንደ አማራጭ የተሰጣቸው እነዚህ የተሰበሩትን ጉቶ ወይም ውስጥ የቀሩት ሳምፖቹን ነቅሎ ገቢ ወጪ ጥርስ መትከል ነው። ስለዚህ ገቢ ወጪን ጥርስ ታካሚ እንግዲህ እንደ አማራጭ አልወሰዱትም። ይሄ ኦልሬዲ ስራ ይሆንብኛል፣ ስለዚህ ሌላ አማራጮች ልፈልግ ብለው አጋጣሚ ሌላ ክሊያንቴ ነው እንግዲህ ኢንፎርም አርጓቸው እኔ ጋር መጡ። እኚህ ታካሚ ለኢምፕላንት በቃ ዋና ካንዲዴት የሚባሉት ናቸው። ሌላ አማራጭ የላቸውም። ስለዚህ ትክክለኛው አማራጭ ኢምፕላንት ነው። ጥርሱም ሳይነቀል የመጡት ስለዚህ ቦን ኳሊቲውም ጥሩ ነው ማለት ነው። ይህንን ኢምፕላንት እንዳማለ ሰጠናቸው፣ በጣም ደስተኛ ሆኑ። ኢሚዲት እንደመጡ በቂ ምርመራዎችን አደረግን፣ ከዛ ወደ ፕሮሲጀራችን ገባን። ሲቢሲቲ ላይ አየን የአጥንት ኳሊቲያቸው ደህና ነው። ስለዚህ ቀጥታ ጥርሱን ነቀልና ወደ ኢምፕላንቱን ወደ ማስቀመጥ ሄድን። ሰርጂካል በሆነ ቀለል ባለ ፕሮሲጀር ኢምፕላንቱን ፕሌስ አደረግን። በሶስተኛው ቀን ወበሁለተኛው ቀን አካባቢ ላይ ጊዜያዊ ጥርስ ክፍት እንዳይሆኑ ጊዜያዊ ጥርስ አድረግንላቸው። በዚህ ጊዜያዊ ጥርስ ሶስት ወር አካባቢ ቆይተው ከሶስት ወር በኋላ ፒክቸሩ እንደምታዩት ነው። ኦልሞስት ቆንጆ ድነዋል። መልሰን ሲቢሲቲ ቼክ አድረግን። ኢምፕላንቱም በደንብ ፌርምሊ ከአጥንቱ ጋር በደንብ ተያይዘዋል። ምንም የፌሌሪቲ ምልክት የሚያሳየን ነገር የለም። ስለዚህ ቀጥታ ኢሜጁን እስካን አርገን ወሰድን። ሌላ አገር ባለው ላቦራቶሪ አክሰስ አርገን የሚያምር የራሳቸውን ጥርስ የሚመስል ከድሜያቸውም ከሁሉም ገጽታቸው ጋር ማች የሚያደረግ ጥርስ ተክነንላቸው። ያው እንደምታዩ ገጽታቸው በአማራ መልኩ ነው ያለው። ከተሰራላቸው አይ ቲንክ አራት ወር አካባቢ አልፏቸዋል። በሶስት ወሩ መጥተው ቼክ አፕ ነበራቸው። ምንም የተለየ ኮሚኒኬሽን የለም። የአፍ ንጽህናቸው እንዲጠብቁ አደረግን። በየስድስት ወሩ እየመጡ ሲምፕል ኦራል ሃይጅን ወይም ደሞ ቀለል ያለ ጥርስ ብረትን ያደርጋሉ። ከዛ ውጭ ምንም የተለየ የሚያስፈልጋቸው ነገር የለም። አርቲፊሻል ጥርስ አለኝ ብለውም የመሳቀቅም የተለየ ስሜት እንዲሰማቸውም የሚያደርግ ነገር አይደለም። ስለዚህ ይህን ይመስላል።